የከበረ ሰላምታችን ከቃል ስፖርት ዩቲዩብ ቻናል ጋር ቆይታችሁን ለምታደርጉም ውድ ቤተሰቦቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምናጋራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ እናንተን የማይጎዳውን እኛ ነበ ብዙ የሚጠቅመንን የላይክ በተኗን አንድ ጊዜ ተጭነው የጀምሩ፣ ሀሳብ አስተያየታችሁንም ስለምታጋሩን ከልብ እናመሰግናለን። በዚህኛውም ጥንቅራችን አንድ የሀገር ቤት መረጃ ይዘንላችኋል። ከባህር ማዶ ወጣ እንላለን ከስድስት ዓመት በፊት ዩናይትድን የተመለከተ አንድ ገድል ተፈጽሞ ነበረ። እናነሳዋለን። ዛሬ ማንቸስተር ዩናይትድ የታዳጊ ተጫዋች ኮንትራት አራዝሟል። ሩበንና ሞሪ የሰጡት ጋዜጣዊ መግለጫ አለ። ምንም ቢፈጠር የሚቀየር ነገር የለም አትጠብቁ ብሏል። ሩበንና ሞሪም የፌነርባቼና የሬንጀርስን ጨዋታ ዩናይትድን ለመታደም የተገደዱበትን ጉዳይ የቀድሞ የማንቸስተር ዩናይትድ አሰልጣኝ ጆዜ ሞሪኒሆ ከማንቸስተር ዩናይትድ ወቅታዊ ሁኔታ ጋር በተያዘ የሰጡት ጋዜጣዊ መግለጫና አርጀንቲናዊን ተጫዋች ማንቸስተር ዩናይትድ ለማስፈረም እየሄደ ያለበትን ጥረት እናነሳለን። በአርሰናል በኩል ከሀገራት ጥሪ ለተጫዋቾቻቸው እየደረሰ ይገኛል፣ ታደምጡታላችሁ። ከዛ በተጨማሪ ግን ኢታን እንዋኔርን የተመለከተ አንድ መረጃ ይዘንላችኋል፣ ታደምጡታላችሁ። ሳሊባ በአውሮፓ ሻምፒዮንስ ሊግ በጣም ምርጥ ኳሊቲን አሳይቶ የጨረሰበት ሳምንት ነበረ። ከአርሰናል ጋር የተያያዘ የቡድን ዜናን በስፋት ይዘንላችኋል። በሊቨርፑል በኩል ሳላህ ከስድስት ሳምንት በኋላ ያለ ግብ ተሳትፎም ሳምንቱን የጨረሰበት ነበረ። እጅግ በጣም ጠንካራ ፍልሚያ በገጠማቸው የፓርክ ደፕሪንሱ ጨዋታ ተጫዋቹን ልናየው አልቻልንም ነበረ። እንደውም እሱ ተቀይሮ ከወጣም በኋላ ነው ሊቨርፑል የግብ ሙከራው ወደ ግብነት የሚቀየር የግብ ሙከራን ወደ ዜሮ ነጥብ ምናምን ከፍ ማድረግ የቻሉትም እንመለከተዋለን። ከዛ በተጨማሪ ግን እንደ ቡድን ሊቨርፑል በጣም የተለየ ቁጥር ያለ ውድ ቤተሰቦቻችን ባየር ሌቨርኩዘንን ከ11 ጨዋታ በኋላ የገታ ሊልን ከአንድ ጨዋታ ጉዞ ያስቀረ በርንማውዝን ከ11 ተከታታይ ጨዋታ አለመሸነፍ ያስቀረ አሁን ደግሞ ፓሪሰን ጀርሜንን ያስቀረ ቡድን ነው። የአርኔስሎትን ቡድን በተመለከተ ግን የፈረንሳዩት ግዙፉ ተነባቢ ጋዜጣ ሌኪፕ አንድ መረጃን ይዞቷል። በርካቶችን እያነጋገረም ይገኛል። የአሌክሳንደር አይሳክ እና የሊቨርፑል ሁኔታ በተመለከተም እንደዚሁም ደግሞ የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች አሊሰን ቤከር ስለመሆኑ እንነግራችኋለን። በቼልሲ በኩል ወጣቱን አፍሪካዊ ተጫዋች ለማስፈረም የሚደረገውን ጥረት ከሊቨርፑል ጋር አንገት ለአንገት ተናንቀው እየመሩት ይገኛሉ። ተጫዋቹን ለማምጣት በርካታ ጥረቶች በቼልሲ በኩል እየተደረጉ ነው። ገና ወጣት አፍሪካዊ ተጫዋች ነው። ማኑኤል ፔሌግሪኒ ለ ቼልሲው አሰልጣኝ ሰልጣይ ማሬስካም የላኩት መልእክት አለ። በማንቸስተር ሲቲ በኩል ሲቲ ኦፍ ማንቸስተር ወይም ኢቲሃድ ስቴዲየምን በተመለከተ አዲስ ፕሮጀክት ይዘው ብቅ ብሏል። በሲቲ በኩል ተጨማሪ መረጃዎች አሉን። በፕሪሚየር ሊጉም ሌሎች ክለቦችን እናነሳለን። በተለይም በእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋችና የወሩ ምርጥ አሰልጣኝ ይፋ ሆኗል። ትላንትና የፒኤፍኤውን የወሩን ምርጥ ተጫዋች እጩዎችን ይፋ አድርገንላችሁ ነበር። አሁን ደግሞ የፕሪሚየር ሊጉን የእንግሊዝ ፕሪሚየር ሊግ ማለት ነው የወሩ ምርጥ ተጫዋችና ምርጥ አሰልጣኝን ይፋ እናረጋለን። እናንተ የግል መልካታችሁን ታደርሱናላችሁ። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ዛሬ የሰጡትን መግለጫ ጆዜ ሞሪኒዮ በአንድ የእንግሊዝ ፕሪሚየር ሊግ ላይ ያደረጉት ነገር እጅግ በጣም ለየት ያለ ነው። እኔም አስገርሞኛል። እናንተም ትሰሙታላችሁ እስከ ፕሮግራማችን ፍጻሜ ከቆያችሁ ነኝና ሌሎች የተመራረጡ ስፖርት ጥንቅሮችን ታደምጣላችሁ። እንደ ሁልጊዜው ግን ላይክ ማድረግ እንዳይረሳ፣ አበረታቱን። ውድ ቤተሰቦቻችን ሀሳብ አስተት ስለምታጋሩን እንዲሁም ሰብስክራይብ ስላረጋችሁ ከልብ እናመሰግናለን። በሀገር ቤቱን ጀምር ጎል ያልተመለከትንበት ይህ አንደኛ ሳምንት መርሃ ግብር ውስጥ አንደኛው ፋሲል ከነማ ከባህር ዳር ከተማ ያረጉት ጨዋታ ነበረ። ዜሮ ለዜሮ ተጠናቀቀ። ባህር ዳር ከተማ ከሁለት ተከታታይ ድል በኋላ ነጥብ የጣለበት እንዲሁም ፋሲል ከነማ ያለፉትን ሶስት ጨዋታዎች ማሸነፍ ያልቻለበት በሁለቱ ሲሸነፍ፣ በአንዷቸው የወጣበት ጉዞን ያስቀጥሏል። ባህር ዳር ከተማ 30 ነጥብ ደረሰ። ፋሲል ከነማ 24 ነጥብ ላይ ደርሷል። እነኚህ ሁለት ቡድኖች በ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሰኞ፣ ሀዲያ ኦሳና ከባህር ዳር ከተማ እንደዚሁም ረቡ ፋሲል ከነማ ከመቻል ጋር ጨዋታቸውን የሚያደርግ ይሆናል። ከባህር ማዶ ያገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ። የብራዚል ብሔራዊ ቡድን በቀጣይ ላለበት የዓለሙን ማጣሪያ መርሃ ግብር ለ23 ተጫዋቾች ጥሪ አቅርበዋል። በጉዳት ምክንያት ከቡድን ርቆ የቆየው ኔማር ጁኒየር ለብሔራዊ ቡድን ጥሪ ቀርቦለታል። ኔማር ከአንድ ዓመትና ስድስት ወራት በኋላ ነው ለብሔራዊ ቡድኑ ግልጋሎት ይሰጥ ዘንድ ጥሪ የተደረገለት። በመጀመሪያው የብሔራዊ ቡድን ዝርዝር ውስጥ ተካቶ የነበረው አንቶኒ በመጨረሻው 23 ዝርዝር ውስጥ ግን ሳይካተት ቀርቷል። በዚህ መሰረት በሪያል ቤት አስደናቂ ጊዜን እያሳለፈ የሚገኘው አንቶኒ ከብራዚል ስብስብ እንዲቀነስ ተደርጓል። በሪያል ማድሪድ በኩል 123 ዓመት ሞላቸው። በዛሬው ዕለት ሪያል ማድሪድ ከተመሰረተ እንደ ሪያል ማድሪድ የአውሮፓ እግር ኳስ ላይ የነገሰ ክለብ አናገኝም። 15 የአውሮፓ ሻምፒዮንስ ሊግን በ123 ዓመት ውስጥ አንስቷል። የእሱን ያክል ያነሳ አንድም ክለብ የለም። 36 የስፔን ላሊጋን፣ ሀያ ኮፓ ዴላሪን፣ 9 የፊፋ የዓለም ክለቦች ዋንጫን በአጠቃላይ በድምሩ 110 ትልልቅ የሚባሉ ዋንጫዎችን ማሳካት ችሏል። እጅግ በጣም አስደናቂው ቡድን ዘንድሮም ለትልቁ ግዙፉ የአውሮፓ ሻምፒዮንስ ሊግ ዋንጫ የታጨው ቡድን ሪያል ማድሪድ እንደሆነ ይታወቃል። የቀድሞ ተጫዋቻቸው ክርስቲያኖ ሮናልዶ ዶ ሳንቶስ ሻቬሮም በማህበራዊ ትስስር ገጹ ላይ ለመላው ለሪያል ማድሪድ ቤተሰቦች እንኳን ደስ ያላችሁም ለ123ኛ ዓመት የምስረታን በዓል እንኳን አደረሳችሁ የሚል መልእክቱን ወዲያው ነበረ ያጋረው በዛሬው ዕለት ከማንም ቀድሞ። ሌላኛው ከሪያል ማድሪድ ጋር በተያያዘ ፌዴ ቫልቬርዴ በዛሬው ዕለት ቡድኑ ባደረገው ልምምር ላይ አልተሳተፈም። አሁንም በጥሩ ጤንነት ላይ እንደማይገኝ ተረጋግጧል። አስታውሱ ተጫዋቹ በአውሮፓ ሻምፒዮንስ ሊግ ላይ ብቻ ህመም ማስታገሻ እየሰጡ እያጫወቱት እንደሆነ ይታወቃል። በተጫዋቹ ጉዳይ ላይ ሪያል ማድሪዶች ተጨማሪ ምርመራዎችን እያደረጉ ነው። በሪያው ቫይካኖ ጨዋታ ላይ በቀጣይም እንደማይገኝ ይጠበቃለ። ተጫዋቹም ማድሪዶች ዋነኛ ፍላጎታቸው በአውሮፓ ሻምፒዮንስ ሊግ ላይ ተጫዋቹን መጠቀም ነው። በእርግጥ የጉዳት ሁኔታ ቡድኑን እያሳሰው ይገኛል እና አሁን የፌድ ቫል ቬርዴ ሁኔታ በራሱ አሳሳቢ ነው። ለማድሪድ ለማንኛውም ተጨማሪ ምርመራ ይደረጋል ተብሏል። ከሪያል ማድሪድ ጋር በተያያዘ በዚህ ሳምንት የአሸናፊነቷን ግብ ያስቆጠረላቸው ቢራሂም ዲያስ በበርካታ የአረብ ክለቦች እየተፈለገ ይገኛል። 80 ሚሊዮን ድረስ በቀጣይ ክረምት ለዚህ ተጫዋች ለማቅረብ በሳውዲ በኩል እቅር ተይዟል ተብሏል። ከሪያል ማድሪድ ቪኒሺሽ ጁኒየርን እንደሚፈልጉ ሲዘገብ ነበር። ሮድሪጎ አሁን ደግሞ ሌላኛውን ተጫዋች ቢራሂም ዲያዝን እንደዚሁ መፈለግ ጀምረዋል። ሪያል ማድሪድና ባርሴሎናን በተመለከተ አንድ መረጃ እናገራችሁ። በሴቶቹ እነኚህ ሁለት ክለቦች 16 ጊዜ ተገናኝተዋል። 16ቱንም የሚያሸነፉት የሴቶቹ ባርሴሎና ናቸው። ዜሮ ጊዜ አቻ፣ ዜሮ ጊዜ ሪያል ማድሪድ ሪያል ማድሪድ በሴቶቹ መድረክ ባርሴሎና ሊያሸንፍ አልቻለም። እጅግ በጣም ወሳኝ ጨዋታን ያደርጋሉ። የጨዋታውን ውጤት በቀጣይ ስፖርት የመረጃ ክፍለ ጊዜ ላይ ጠብቁን። ባርሴሎና በአውሮፓ ሻምፒዮንስ ሊግ ታሪክ ከሜዳ ውጪ ተጉዞ በቀይ ካርድ ወጥቶበት ሰባ ደቂቃዎች በላይ ተጫውቶ ያሸነፈ የመጀመሪያው ቡድን መሆን ችሏል። እንደዚሁ ደግሞ ፒኤስጂ በሊቨርፑል መሸነፉን ተከትሎ ባርሴሎና በአውሮፓ አምስቱ ታላላቅ ሊጎች 2025 የፈረንጆቹ አዲስ ዓመት ከገባም በኋላ ምንም ሽንፈት ያላስተናገደ እንደዚሁ ብቸኛው ክለብ መሆን ችሏል። ካስታወሳችሁ በቤኔፊካው ጨዋታ ላይ ቀይ ካርድ ወጥቶባቸው በርካታ ሙከራ ተደርጎባቸው ጨዋታውን አንድ ለባዶም ካሸነፉ በኋላ በጨዋታው ኮከብ ነው የተመረጠው ጋቪ ፔድሪ ነበረ። ፔድሪም እንግዲህ ሽልማቱን ከወሰደ በኋላ ለሼዝኒ ሽልማቱን እንደምሰጠው ቃል ገብቼለታለሁ ብሏል። ምክንያቱ ደግሞ ስለሚገባው ነው ብሏል። ፔድሪም ሲናገር ሼዝኒ ባርሴሎናን ታድጎታል ብሏል። እሱ ከኛ ጋርም ስለሆነ በጣም እድለኛ ነኝ ብሏል። ካስታውሳችሁ ከስድስት ወር በፊት ጓንተን የሰቀለ ግብ ጠባቂ ነበረ። አሁን ግን እሱ በተሰለፈበት 12 ጨዋታ ባርሴሎና ሽንፈት የሚባል ነገር እንደዚሁ ገጥሞት አያውቅም። ራፊኒያን በተመለከተ 13 የግብ አስተዋጽኦን በአውሮፓ ሻምፒዮንስ ሊግ እንዳለው ነግረናችሁ ነበረ። በጣም አስገራሚው ነገር ግን ዘጠኙ የግብ አስተዋጽኦች ባርሴሎና ወይ የተመራ ወይ ጨዋታውን ባቸው ውጤት ሊያጠናቀቅ ሲል የተገኙ የግብ አስተዋጽኦች ናቸው። 69 በመቶ የባርሴሎናን የአውሮፓ ሻምፒዮንስ ሊግ የማሸነፍ ጉዞ የወሰነው ራፊኒያ ነው። እጅግ በጣም የተለየ ቁጥር ነው። ዘንድሮ በባርሴሎና ቤት ብዙ ነገር እያደረጉ ከሚገኙ ተጫዋቾች አንደኛው ነው። ባርሴሎና በቀጣይም የፍራንኪ ዲዮንን ኮንትራት ለተጨማሪ ሶስት ዓመታት ማራዘም ይፈልጋሉ። የሳምንታዊ ደመወዝ ጉዳይ ላይም የተወሰኑ ድርድሮች ይካሄዳሉ ተብሎ ይጠበቃል። በቀጣይ ቀናት ድርድሩ ከተካሄደ በኋላ አሁን ይጠናቀቃል ተብሎ የሚጠበቀውን የ2027 ኮንትራቱም እስከ 2030 ያራዝሙለታል ተብሎ ይጠበቃል። የሶስት ዓመት ኮንትራት ግን ለፍራንኪ ዲዩንግ በዛሬው ላይ ባርሴሎናዎች አቅርበዋል። አሁን በዘመናችን ላይ ክላሲክ ነምበር ናይን የሚባሉ አጥቂዎች ውስጥ ሁለቱን እንውሰድ፣ ሮቤርት ለዋንዶስኪ እና ሃሪኬንን ዘንድሮም ሮቤርት ለዋንዶስኪ 38 ሃሪኬን 34 ጨዋታዎችን አድርገዋል። በግብ ደረጃ ካየናቸው ሮበርት ለዋንዶስኪ 34 እንደዚሁም ሃሪኬን 31 አስቆጥሯል። በአሲስት ደረጃ ሃሪኬን 10 እንደዚሁ ሮቤርት ለዋንዶስኪ ሶስት አሲስቶች አሉት። በግብ ደረጃ ግን ክላሲክ ነምበር ናይን የሆነው በርካታ ገቢ ያስቆጠሩት ሁለቱ ናቸው። ሁለቱም ደግሞ እድሜያቸው ከ30 በላይና እግር ኳስን ወደ ማቆሚያው እድሜ ላይ እየሄዱ ነው። ግን የሁለቱ የዘጠኝ ቁጥር ተጫዋቾች ዘንድሮ ያላቸው ቁጥር እጅግ በጣም አስደናቂ የሚባል ነው። ጆዜ ሞሪኖ ወዳደረጉት እጅግ በጣም አነጋጋሪው መረጃ እንለፍ። ቶትናም ሆት ስፐርስ በሳምንቱ መጨረሻ ፌነረባቼ ካላንታይ ስፖርት ጋር ጨዋታ ነበረው። ይህን ከአንታ ላይ ስፖርት ጋር የነበረን ጨዋታ ታዲያ ቶትናሞች መለማዮቻቸውን ልከው ነበረ። ይህም ዩሱፉ የተባለውን አንድ የጆዜ ሞሪኖ ስር የሚጫወት የፌና ረባቼን ተጫዋች ለመመልከት ነበረ። ይህን አስቀድመው መረጃውን ያገኙት ጆዜ ሞሪኖ ተጫዋቹን ምንም ደቂቃ ሳያጫውቱ በተጠባባቂ ወንበር ላይ ጨዋታውን እንዲጨርስ አድርገውታል። እጅግ በጣም አነጋጋሪ መረጃ ሆኗል። ምናልባት እሳቸው በዚህ ጉዳይ ላይ የሚሰጡት ምላሽ ካለ እንጠብቃለን። ግን መረጃው ትንሽ ለየት ያለ ነው። የቀድሞ ክለባቸው እንደነበረም ይታወቃል። ቶተንሃም ሆትስፐርስና መለመዎቹ እንዳያዩት ዘጠናውንም ደቂቃ በተጠባባቂ ወንበር ላይ አስቀምጦታል። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ከተጠናቀቁ በኋላ ሁስኮር የሳምንቱን ምርጥ ይፋ ሲያደርግ ሼዝኒ ነው ግብ ጠባቂነት ያስቀደመው። አራቱን ተከላካዮች ካርሰናል ሶስቱን መርጧል። ቲምበር ሻሊባ፣ ና ሪካርዶ ካላፊዮሪን አሴርቢ ከኢንተር ሚላነ ተመርጧል። የአማካኝ ስፍራ ተጫዋቾች አራቱም ካርሰናል ኢታነ ንዋኔሪ፣ ኦዴጋርድ እና ትሮሳርድ፣ ብቸኛው ከባየር ሞኒክ ጀማል ሙሲያ አለ። የአጥቂ ስፍራ ተጫዋቾች ላይ ሚኬል ሜሪኖን ካርሰናል እና ሃሪኬንን ከባየር ሞኒክ መምረጥ ችሏል። እናም ጀማል ሙሴያላና ሀሪኬን ከባየር ሞኒክ ከዛ ውጪ በክለብ ደረጃ ባርሴሎና እንዳስመርጧል፣ ባየር ሞኒክ ሁለት ኢንተር ሚላን አንድ የተቀሩትን ተጫዋቾች በሙሉ ማለት ነው። ወደ ሰባት የሚጠጉ ተጫዋቾችን ያስመረጠው። ሰባት ላይ እንዲያሸንፉ አርሰናለሁ ምናልባት የእናንተን ግል መልከት አጋሩን። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ከዓለም ክለቦች ዋንጫ ውድድር የሚገኘው ገቢ ሙሉ ለክለቦች እንደሚከፋፈል አረጋግጠዋል። ፊፋ ከውድድሩ ምንም አያስቀርም ያሉት ፕሬዚዳንቱ ሁሉም ከውድድሩ የሚገኘው ገቢ ለተሳታፊ ክለቦች ይከፋፈላል ብለዋል። ፕሬዚዳንት ዣን ኢንፋንቲኖ አያይዞም ለዓለም ክለቦች ዋንጫ አንድ ቢሊዮን ዶላር የሽልማት ገንዘብ እንደሚያቀርቡ አስታውቀዋል። ይሁን እንጂ የሽልማት ገንዘቡ በምን መልኩ ለክለቦች እንደሚከፋፈል ያልተገለጸ ሲሆን የአውሮፓ ክለቦች የተሻለ ተጠቃሚ ይሆናሉ ተብሎ እንደሚጠበቅ ተነግሯል። በይፋ ባይገለጽም የዓለም ክለቦች ዋንጫ አሸናፊው እስከ መቶ ሚሊዮን ዶላር እንደሚያገኝ ነግረናችሁ ነበረ። ውድድሩ በኢትዮጵያን አቆጣጠር ከሰኔ 8 2017 ዓ ም እስከ ሐምሌ 6 2017 ዓ ም በአሜሪካ በሰላሳ ሁለት ክለቦች መካከል ይደረጋል። ኦልሞስት ልክ እንደ ዓለም ዋንጫ ወይም እንደ ውድድሮች የሲዝናል ውድድሮች በወር ውስጥ የተገደበ ውድድር እንደሚሆን ነው ይፋ የተደረገው። ውድ ቤተሰቦቻችን ከቃለ ስፖርት ዩትብ ቻናል ከሀገር ቤት ከባህር ማዶ ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች እያስደመጥናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው መረጃዎች እንለፍ። ቀደም ባለው ስፖርት የመረጃ ክፍለ ጊዜያችን የፒኤፍኤን የፕሪሚየር ሊግ የወሩ ምርጥ ተጨዋች እና አሰልጣኝ ይፋ አድርገንላችሁ ነበረ። የእንግሊዝ ፕሪሚር ሊግን ደግሞ እናደርሳችሁ። ፕሪሚየር ሊጉ የደጋፊዎች ሳይሆን ራሱ ኦፊሻሊ ፕሪሚየር ሊጉ ማለት ነው የካቲት ወርን ምርጥ አሰልጣኝ እጫዎች ይፋ አድርጓል። በዚህ መሰረት ኦሊቨር ግላስነር አራት ጨዋታ አድርገው ሶስት አሸንፈው ምንም ያልተሸን ዜሮ ሽንፈት አጋጥሟቸዋል። ምንም ዜሮ አቻ ወይም ደግሞ አንድ ሽንፈት አጋጥሟቸዋል። ዘጠኝ ግብ ሲያስቆጥሩ ሶስት ግብ አስተናግደው ስድስት የግብ ልዩነት አለ። ሌላኛው ተመራጭ እጩ አሰልጣኝ ዴቪድ ሞይስ በአምስት ጨዋታ ሁለት አሸንፈው ሶስታቻ ምንም ሽንፈት የለም። አስራ አንድ አስቆጥሮ ቡድናቸው ስድስት አስተናግዶ አምስት የግብ ልዩነት አለው። አንጄለ ፖስቴኮ ጉል አራት ጨዋታ አድርገው ቶትናምን እየመሩ ሶስት አሸንፎ አንድ ተሸንፈዋል። ሰባት ግብ አስቆጥረው ሁለት ተቆጥሮባቸው አምስት የግብ ልዩነት። ማርኮ ሲልቫ የፉልሃሞ አሰልጣኝ በአራት ጨዋታ ሶስት ድልና አንድ ሽንፈት፣ ስድስት አስቆጥሮ አምስት አስተናግደዋል። በአንጻራዊነት ዝቅ ያለው ነው ከሌሎቹ አሰልጣኞች። አርኔ ስሎት የሊቨርፑል አሰልጣኝ በስድስት ጨዋታ አራት አሸንፎ ሁለታቸው ምንም ሽንፈት አልገጠማቸው፣ አስራ ሁለት አስቆጥረው አምስት ተቆጥሮባቸው ሰባት የግብ ልዩነት አለ የእናንተን ምርጥ አሰልጣኝ ከዚህ አንጻር ተነስታችሁ ምርጫችሁ ልታካሂዱ ትችላላችሁ። ወደ ቤተሰቦቻችን ከተጫዋቾች ዘርፍም የፕሪምየር ሊጉ የወሩ ምርጥ ተጫዋች እጮች ይፋ ተደርገዋል። ስድስት እጮች ናቸው። ቤቶ አምስት ግብ፣ ማቴታ አራት ጎልና አንድ አሲስት፣ ሜንታ ሁለት ጎልና አንድ አሲስት፣ ሳላ ስድስት ግብና አራት አሲስት፣ ስፒንስ አንድ ጎልና ሁለት ክሊንሺት፣ ሶቦዝ ላይ ሁለት ጎልና አንድ አሲስት። ያለምንም ጥርጥር በተጫዋቹ ዘርፍ የፒኤፍኤ የተመልካቾች የወሩ ምርጥ ተጫዋችም የፕሪሚየር ሊጉም የወሩ ምርጥ ተጫዋች ከሳላ ያልፋል ተብሎ አይጠበቅም። የአሰልጣኞችን ግን የእናንተን መልከታ ልታጋሩን ትችላላችሁ። እንግሊዝ ተጫዋቾች ተጫዋቾችም ሆነው በጥሎ ማለፍ ጨዋታ በርካታ ግቦችን በማስቆጠር በፍራንክ ጀምስ ላምፓርድ 15 ዋይኒማር ክሩኒ 14 ሪከርዱ ተይዟል። ሌላኛው እንግሊዝ ተጫዋች ሃሪ ኬን ዘጠኝ ግቦች ደርሷል። በጥሎ ማለፍ በቀጣይ እንግዲህ በመልሱ ጨዋታና ምን በመልሱ ጨዋታና በቀጣይ ውድድር ዓመታት ምን ያህል ገቢ ያስቆጠራል የሚለው የሚጠበቅ ነው የሚሆነው። በኖካውስት ስቴጅ ላይ ግን የፍራንክ ጄምስ ላምፓርድ ሪከርድ አሁንም እንደተጠበቀ ነው። ከእንግሊዛውያን ተጫዋቾች እንግሊዝነን ያለነው ውድ ቤተሰቦቻችን ኤቨርተንን እናንሻ። ኤቨርተን የቀድሞ ተጫዋቻቸውን ሪቻርልሰንን ዳግም ከቶተንሃም ሆትስፐርስ ቤት የማስፈረም ፍላጎት እንዳላቸው ሚረር አስነብቧል። ተጫዋቹ በቶትናም ቤት በቂ ድል ያገኛል ተብሎ አይጠበቅም ከዚህ በኋላ በተለይም ተደጋጋሚ ጉዳት ቶትናምን አሰልችቷቸዋል በቀጣይ ክረም ተጫዋቹን የመለቀቅ ፍላጎት ሲኖራቸው የቀድሞ ክለቡ ኤቨርተን ደግሞ ዋነኛ ፈላጊ ነው ዌስት ሃምና የቶዶች አጥቂ ማሰሳቸውን ቀጥሏል ስካውቶቻቸው ታሚ ብርሃን እየተመለከቱ ነው ታሚ ብርሃ ጋር በተያዘ ግን ንብረትነቱ የሮማ በውሰት ለኤስ ሚላን እየተጫወተ እንደሆነ ይታወቃልና በቀጣይ በኤስ ሚላን ቤት የመቆየቱም ነገር እርግጥ አይደለምና ዌስት ሃሞች በቋሚ ዝውውር ተጫዋቹን የግላቸው ማድረግ ይፈልጋሉ። ማንቸስተር ሲቲ የኢታድ ስቴዲየም ደጋፊ የመያዝ አቅምን ለማሳደግ በሰሜን በኩል ያለው ቦታ ላይ ማስፋፊያ ስራ ሊጀምር መሆኑ ተሰምቷል። ሁሉም ነገር እስኪጠናቀቅ ዘጠኝ ወር ይፈጃል የተባለ ሲሆን ስራዎች በቅዱ መሰረት ከተካሄዱ ስቴዲየሙ የማስፋፋት ስራው በ2026 መግቢያ ላይ ይጠናቀቃል። ማንችስተር ሲቲ ከዚህ በተጨማሪም ተጨማሪ ልዩ የክለቡ ሱቆችና የተለያዩ ሆቴሎችን በስቴዲየሙም ዙሪያ እየገነባ መሆኑ ተዘግቧልና ክለቡን ትርፋማ ሊያደርጉ የሚችሉ ተጨማሪ ስራዎች በስቴዲየሙ ዙሪያ እንደዚሁ ይሰራል ተብሎ ይጠበቃል። ተጨማሪ ደጋፊዎችን የሚይዝ ወንበሮችን የመጨመር ሂደት ግን በቀጣይ ዘጠኝ ወር ውስጥ ለመስራት እቅድ መያዙ ነው ይፋ የተደረገው። በቼልሲ በኩል ሪያል ቤቱ አሰልጣኝ ማኑኤል ፔሌግሪኒ ለቼልሲ አሰልጣኝ ኤንዞ ማረስካ መልእክት ልከዋል ከጥሎ ማለፉ ድልድል በኋላ ማለት ነው ለማረስካ በጻፉት መልእክት በፍጻሜ ጨዋታ እንደምንገናኝ ተስፋ አደርጋለሁ ብዬ መልእክት ልክለታለሁ ብለዋል ሁለቱ አሰልጣኞች በዌስት ሃም ዩናይትድ አብረው ሰርተዋል በዋናና በረዳት አሰልጣኝነት እናም እንግዲህ በፍጻሜ ጨዋታ እንደምንገናኝ ተስፋ አደርጋለሁ ከቼልሲ ጋር ብለዋል ማኑኤል ፔሌግሪኒ ከቼልሲ ጋር በተያዘ ወጣቱን ተጫዋች ላሚን ካማራን ማስፈረም ይፈልጋሉ። ተጫዋቹ እጅግ በጣም አስደናቂ የሚባል የተከላካይ ስፍራና ወጣት ተጫዋች ነው። በሩመር ደረጃ በእርግጥ ይሄ መረጃ ቆየት ያለ ነው። አሁን ግን ፋብሪዞ ሮማኖ መረጃውን እንግዲህ በስፋት ይዘውት ወጥተዋል። በርካታ ፈላጊዎች አሉት። ይህን የሞናኮ የአማካይ ስፍራ ተጫዋች ሊቨርፑልም አንደኛው ፈላጊ ነው ተብሏል። ቼልሲ ግን አጥብቀው እየሰሩበት እንደሆነ ነው ይፋ የተደረገው። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ ጨዋታዎችን ከተመለከተ ነው በኋላ በሳምንቱ ምርጥ ተጫዋች ተለይቷል። በዚህ መሰረት ብራዚል የሊቨርፑል ግብ ጠባቂ አሊሰን ቤከር የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። አሊሰን ቤከር ሊቨርፑል ፒኤስጂን አሸንፎ በወጣበት ምሽት የጨዋታው ልዩነት ፈጣሪ ተጫዋች እንደነበረ አይዘነጋም። አሊሰን ቤከር በጨዋታው ከ25 ሙከራ ከ10 ኢላማውን የጠበቀ ዘጠኙን ማዳን ችሎ ነበረ። ግን አንድ አስገራሚ እውነት እንንገራችሁ በ2022 ሻምፒዮንስ ሊግ ፍጻሜ ላይ የሪያል ማድሪዱ ግብ ጠባቂ ቲዩቦት ኮርቶ ዘጠኝ ኢላማቸውን የጠበቁ ኳሶችን ከሊቨርፑል አድኖ ነበረ። ማድሪድ አንድ ኢላማውን የጠበቀ ሙከራ አድርጎ በቪኒሽስ ጁኒየር ግብ አንድ ለባዶ ሊቨርፑልን አሸንፎ ዋንጫውን ነጠቀው። ይህ ሜዳ ፓርክ ደ ፕሪንስ ነበረ። ሊቨርፑል ደግሞ በዚህ ሳምንት እዛው ፓርክ ደ ፕሪንስ ላይ ዘጠኝ ኢላማቸውን የጠበቁ ሙከራዎችን በግብ ጠባቂው አማካኝነት አድኖ አንድ ለባዶ በሆነ ውጤት አሸንፏልና ምናልባት ፓርክ ደ ፕሪንስ ላይ በሪያል ማድሪድ የተወሰደበትን ሲስተም ሊቨርፑል ደግሞ ባለሜዳው ፓሪስ ሳን ጀርሜን ላይ የወሰዱበት ይመስላል። እጅግ ለየት ያለ ድል ነበረ። እንደውም ከድሉ በኋላ ሌኪፕ ይዞት የወጣው መረጃ በጣም አነጋጋሪ ነው። ሌኪፕ ያው በማለዳ እትሙ ላይ ዛሬ በፊት ገጹ ይዞት የወጣው ለየት ያለ ነው። የፈረንሳዊ ሚዲያ የሆነው ሌኪፕ ከጨዋታው በኋላ ባሳተመው ጋዜጣ ርዕሱ ላይ የእንግሊዛውያን ዝርፊያ ብሎ ነው የገለጸው። የሊቨርፑልን ድል እጅግ አነጋጋሪም ድል እንደነበረ ይታወቃል። በጨዋታውም ላይ ሊቨርፑል የግብ ሙከራው ሳላ ተቀይሮ እስኪወጣ ዜሮ ነጥብ ዜሮ ዜሮ ነበር እና ኦልሞስት ሊቨርፑል ግብ ሊሆን የሚችል ምንም አይነት ሙከራ አላደረገ። ኤሌዮት ከገባ በኋላ ሰማንያ ሰባተኛው ደቃ ያውም በሰከንዶች ውስጥ ነበረ ግብ አስቆጥሮ ጨዋታውን ቀይሮላቸው ሊቨርፑል ባደ ድል ሆኖ የነበረው። ኢብራሂም ከሆናቴን ፔስጂ ጥሩ ቡድን እንደሆነ እናውቃለን። ምናልባት አውሮፓ ውስጥም ካሉ ምርጥ ቡድኖች መካከል አንዱ ነው። እናም ኳሱን እንደሚይዙብን እናውቅ ነበረ። በመጨረሻም አንድ ለዜሮ አሸንፈን ተመልሰናል። በጣም ጥሩ ነው ብዬ ያስባለው ነገር ግን በሜዳችን ስንጮት እነሱ በደንብ ጥራት እንዳላቸው ስለምናውቅ ትኩረት ማድረግ አለብን። መጀመሪያ ግን ቅዳሜ ላለብን ጨዋታ ትኩረት እናድር፣ ከዛ በኋላ እናስብበታለን ብሏል። አንድ ጊዜ ሻምፒዮንስ ሊግ አንዳንድ ጊዜ ሻምፒዮንስ ሊግ እንደዚህ ነው። አሪፍ ቡድን ሁሉ አያሸንፍም። ተጋጣሚዎች የበላይነት ስላላቸው ብቻ አሸንፎ ይወጣሉ ማለት አይደለም ብሏል። በጨዋታው ለእንግዲህ ቀይ ካርድ ለምን አልተሰጠውም በሚል በርካታ ፓሪስ ሴንት ዠርሜን ደጋፊዎች ቅሬታ እንደተሰማቸው ይታወቅ ነበር። ለማንኛውም ሊቨርፑል የባየር ሌቨርኩሰንን የ11 ጨዋታ ያለመሸነፍ ጉዞ የገታ ሊልን በ21 ጨዋታ ያለመሸነፍ ጉዞ ገታ። በርነመውሰን በ11 ጨዋታ ያለመሸነፍ ጉዞ የከታ አሁን ደግሞ የፓሪሰን ጀርሜንን 22 ያለመሸነፍ ጉዞ ገጥቷል። በአውሮፓ ትልቅ ከሚባሉት ቡድኖች ሪያል ማድሪድ፣ ማንቸስተር ሲቲ፣ ፓሪሰን ጀርሜን፣ ባየር፣ ሊቨርፑልን፣ ቼልሲ፣ ማንቸስተር ዩናይተድ፣ ቶትናም፣ ኤስ ሚላንን የመሳሰሉትን ገጥሞ አሸንፈዋል። ገጥሞ ያላሸነፈው የቀረው ቡድን አርሰናል ነው። በ36ኛ ሳምንት ይገናኛሉ። ምናልባት እዛ ሰዓት ላይ ፕሪሚየር ሊጉ እንግዲህ በሂሳባዊ ስሌት ቢቀርም እዛ ሳት ድረስ ግን ፕሪሚየር ሊጉ ሊጠናቀቅ የሚችልበት እድል አለ። ጋፑ እየጠበበ ካልሄደ ጋርድ ኦፍ ሆነርስ ከአርሰናል ሊጠብቀው ይችላል። የክብር አቀባበል ሊቨርፑል ምናልባትም በዚህ ዓመት ከገጠሟቸው ትልቅ ክለቦች ያላሸነፉትን አርሰናል ያኔስ የሚለው ይጠበቃል። ገጥሞት ያላሸነፉት ግን አርሰናልን ብቻ ነው። ዘንድሮ እጅግ በጣም የተለየ ጥራት ላይ ይገኛል። ከሳላ ጋር በተያያዘ ግን ከስድስት ሳምንት በኋላ ወይም ከአንድ ወር ከሁለት ሳምንት በኋላ ለመጀመሪያ ጊዜ የግብ አስተዋጽኦ ሳያደርግ የወጣበትም ጨዋታ ነበረም። በአጥቂ ስፍራ ላይ ከአሌክሳንደር አይሳክ ጋር በተያያዘ ሊቨርፑሎች ተጫዋቹ ላይ ፍላጎት ቢኖራቸውም ሊቨርፑል በክረምት አጥቂውን ለማስፈረም ጥረት የሚያደርጉት ከክለቡ ኒካስል ዩናይትድ የመሸጥ ፍላጎት ካለ ብቻ ነው ተብሏልና ኒካስል ዩናይትድ እንኳን የመሸጥ ፍላጎት ይኖረዋል ተብሎ አይጠበቅም። ረብጣ ብሮችን ከተጫዋቹ ማግኘት ይፈልጋል ባይለቆም ይመርጣል፣ እና በቀጣይ ሊቨርፑል ጥረት የሚያደርጉት በክለቡ በኩል የመሸጥ እቅድ ካለ ነው ተብሏል። በዚህ ሳምንት በሻምፒዮንስ ሊግ ከዊሊያም ሳሊባ በላይ ብዙ ኳሶችን ማቋረጥ የቻለ ተጫዋች የለም። ሳሊባ አራት ኳሶችን ማቋረጥ ችሏል። አርሰናል ተዝናንቶ ሰባት ለአንድ ባሸነፈበት ጨዋታ ልዩ ብቃታቸውን ካሳዩት አንዱ ነው። ኢታነ ንዋኔሪ ሪ ጨዋታ ላይ ለእንግሊዝ ብሔራዊ ቡድን የሚጠራበት እድል አሁንም ከፍ ብሎ ነው ያለው። ቶማሽ ቱዌልም ተጫዋቹን በስብስብ ውስጥ ያካቱታል የሚለው መረጃ በስፋት እየወጣ ይገኛል። ምናልባት ንዋኔሪ በዋናው ቡድን ካልተካተተ ያው እንደተለመደው ከዓመት በታች እግዲ ቡድን ውስጥ ይሳተፋል ተብሎ ነው የሚጠበቀው። ምናልባት ከንዋኔሪ ጋር በተያዘ በእንግሊዝ ፕሪምየር ሊግ የወሩ ምርጥ ግብ እጩዎች ይፋ ሲደረጉ ማንቸስተር ሲቲ ላይ አምስት ለአንድ ባሸነፉበት ጨዋታ ያስቆጠራት ግብ እጩን አቀርባለታለች። በተጫዋቿ አስደናቂ ግብ ተመልክተን ነበር። ከሳጡን ውጭ ሳላም በርንመው ስለ ያስቆጠራት ግብ እንደዚሁም መመረጥ ችላለች። ወደ ስምንት የሚጠጉ ግቦች ተመርጠዋል። ምናልባት የኢታን ዋኔሪ እያሉ ነው በርካቶች። የእናንተ ልታጋሩን ትችላላችሁ፣ በወር ውስጥ ያያችሁትን ምርጥ ግብ። ሌላው ከአርሰናል ጋር በተያያዘ ግን ጋብርኤል ማጋሌሽ ከብራዚል ብሔራዊ ቡድን ጥሪ ደርሶታል ከኮሎምቢያና አርጀንቲና ጋር በዓለም ዋንጫ በሚያደረጉት የማጣሪያ መርሃ ግብር ላይ እንደሚገኝ ተረጋግጧል። ስለሆነም በቀጣይ ይገኛል። ማርቲንሊ በጉዳት ምክንያት ከብራዚል ብሔራዊ ቡድን ስብስብ ውጭ እንደዚሁ ተደርጓል። ማንችስተር ዩናይትድ የ18 ዓመቱን አርጀንቲና የመሃል ተከላካይ ጆዋን ጄሜኔዝን ለማስፈረም ከሮሳሪዮ ሴንትራል ጋር ድርድር በይፋ እያደረጉ ይገኛሉ። በክለቦቹ መካከል ከሚደረገው ድርድር አንደኛው ተጫዋቹ በዛው ለረጅም ጊዜ በውሰት የሚያቆይበት ውል ሊፈጸም የሚል ነው። ማንቸስተር ዩናይትዶች ደግሞ በጊዜ ወደ ታዳጊው ቡድን እንዲቀላቀልላቸው ይፈልጋሉ። በቀጣይ ድርድሩ በዩናይትድ እና በሮዛሪዮ ሴንትራል መካከል ይደረጋል። ፖርቹጋል የቀድሞው የማንቸስተር ዩናይትድ አሰልጣኝ ጆሴ ሞሪኒዮ ስለ ወቅቱ የማንቸስተር ዩናይትድ አሰልጣኝ ሩበን ሞሪ ተከታዩን ብለዋል። እርሱ ጥሩ ልጅ ነው። ሁልጊዜም ለእኔ ትልቅ ክብር አለው። ግንኙነታችን የጥቂት ዓመታት ቢሆንም እጅግ ድንቅ የሚባል ነው ለእርሱ መልካምን ሁሉ በዩናይትድ እንዲገጥሙ መኛለው ብሏል። ጆዚያ ክሎምስ ለሰርጂም ራክሊፍ ሀሳባቸውን አጋርተዋል። እውነት ለመናገር እየተፈጠረ ስላለው ነገር ብዙም እውቀት የለኝም። በእርግጥ ሰርጂም ራክሊፍን አውቃቸዋለሁ ይህንን ስል ግን እኔ እናርሳቸው የቅርበ ጓደኛ ነን እያልኩ አይደለም። ነገር ግን በሁለታችን መካከል አውንታዊ ሊባል የሚችል ግንኙነት ነው ያለን። ራክሊፍ ከአንድም ሁለት ጊዜ ቤቱ ጋብዞኝ ያውቃል። እርሱን እንደ ጥሩ ሰውና ድንቅ ቢዝነስማን እመለከተዋለሁ ብሏል። በዩናይትድ ቤት የነበራቸውም ስራ ለተቋረጠባቸው ጥቂት ሰራተኞችም አዘን ይሰማኛል ብለዋል ጆዜ ነው። ሆኖም በዚህ ክለብ ነገሮች በጥሩ መልኩ እየተጓዙ እንደሆነ ተስፋ ያደርጋለው። ራክሊፍ የማስተካከያ ጊዜው ላይ ያሉ ይመስለኛል ብለዋል። ማይሰሩ ዩናይትድም፣ እንግዲህ በሳቸው ስር በሚሰለጥ ነው፣ በፌናርባቺ ስር ማለት ነው፣ በሚሰለጥ ነው። የሱፍ አካቺ ኬን ላይ ፍላጎት፣ ስለዚህ በሬንጀርሱ ጨዋታ ላይ ማለማዎች እንዲታደሙ አድርጓል። ማንቸስተር ዩናይትድ ምንም ቢፈጠር የኔ ጨዎት ይቀየራል ብላችሁ እንዳጠብቁ ብሏል። ሩበና ሞሪ የማሸሮ ዋና ስልጣኝ ሩበና ሞሪ ዛሬ ከቲኤንቲ ስፖርት ጋር ቆይታ ነበራቸው። ቡናቸው በውጤት ማጣት ቀውስ ውስጥ ቢገኝ እንኳን ምንም ቢፈጠር ጨዎት ይቀየር ብሏል። አጨዋታችን ችግር የለበትም የሚሉት አሰልጣኝ ሩበን አሞሪ በርካታ ችግሮች አሉብን እነሱን ነው መፍታት የሚጠበቅብን ብለዋል። አክሎም በአጨዋት ዘይቢያቸው የወደፊት ስኬት እንደሚመጣ ወይም ስኬታማ እንደምንሆን አልጠራጠረም ብለዋል። በማንቸስተር ዩናይትድ በኩል እሳቸው የሚታወቁበት ሶስት አራት ሶስት ግን የሰራላቸው አይመስልም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የዘንድሮ አስከፊ ውድድር አመት በአንዱ አጫም የሚድን አይደለም ብለዋል። ሰዎች ዩሮፓ ሊግን አመሻሽተነን ጥሩ የምናደርግበት ብቸኛ አማራጫችን አድርገው ይመለከቱታል። ዋንጫውን ብናነሳም የዩናይትድን አመት ግን አያሳምረውም ብለዋል እሳቸው። በዛሬው ዕለት ታዳጊው ኢታን ዊትሊም እንግዲህ ኮንትራት አስፈርመውታል። ስለሆነም በማንቸስተር ዩናይትድ ቤት ታዳጊው ተጫዋች እስከ 2028 እንደሚቆይ ተረጋግጧል። ለወደፊቱ ምርጥ ተጫዋች ብለውታል የቡድኑ ቢያሰልጣኝ። እናም ረጅም ጊዜ ኮንትራት እንዲፈርምም የእሳቸው ትልቅ ጥረት ነበረ። ከስድስት ዓመት በፊት በርካቶች የማትረሱት አንድ ገደል በዩናይትድ ተፈጽሟል። ፓርክ ደፕሪንስ ላይ ነው። ሊቨርፑል ከሰራው ገድል ለየት ያለ ገድል ነው ይሄኛው። ይሄኛው ገደል ደግሞ ማንቸስተር ዩናይትድ ፓርክ ደፕሪንስ ድረስ ሄዶ ሶስት ለሶስት ጨዋታውን አጠናቆ በድምር ውጤት ያለፈበት ነበር። በርካታ ግብ ከሜዳ ውጭ በማስቆጠር በወቅቱ ሮሜሎ ሉካኮ እና ማርከስ ራሽፎርድ በተለይም ሉካኮ ሁለት ራሽፎርድ 94ተኛው ደቂቃ በፍጹም ቅጣት ብት ያስገጠረበት 21ኛ ዓመቱ ላይና የራሽፎርድ የእግር ኳስ ዘመን እያበበ የመጣበት ጊዜ ነበረ። እጅግ በጣም አስደናቂው ጊዜ የዛሬ ስድስት ዓመት ልክ በዚች ቀን የተፈጸመ ነበረ። ስንቶቻችሁ ግን ታስታውሱታላችሁ? ምልከታችሁን ነገሩን። ከቃለ ስፖርት ዩቲዩብ ቻናል እዚህ ሰዓት መርጠን ያሰናዳንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። ስለነበረን ጊዜ ከልብ አመስግነን የሁኑን እቋጭን። ሰናይ ጊዜ